ወይ ስለ ችገራም አወራ ችገራሞች በጡ ንግ ማረ ሰራተኛሽ ረጅም ላስበ ያለ ልጅነች በሚለው ውሸት ትስማሚያለሽ? ውሸት ስላልሆነ እስማማበታለሁ። ልጃቸው ነኝ ብለሽ ካሰብሽ በጣም ተሳስተሻል። ከእሷ ጋር የምትኖሪው እስከጠቀምሻት ጊዜ ብቻ እማዬ እንደ ልጃቸው ይወዱኛል። አንድ ጥያቄ ልጠይቅሽ፣ ሸንኮራ ከተመጠጠ ዋዲ ምንድን ነው የሚደረገው? ይተፋል። የአንተስ ጉልበት ከተመጠጠ በኋላ እንደማይተፋ በምን አወቅሽ? እማዬ፣ ቦታውን ላሳያት ብዬ እኮ ነው። ቦታ ይናውቃል? አታውቂ? ብታውቂ ኖረማ ሶፋ ላይ ትቀመጭ ነበር። የሰራተኛ ቦታ እኮ ኩሽና ነው። አባዬ ያደረጉት ነገር ግን ትክክል እንዲህ ብሎ መናገር ትንሽ ከባድ አይሆን? እንጃ ወደ ጥሩ ነገር እየነገረኝ አይደለም። ከፈፈኑ ያለኝ ጥሩ ስሜት የሰማኝ አይደለም።

የእናት ግፍ ድራማ በዛሬው ክፍል ላይ በጣም ብዙ ትዕይንቶችን አይተንባቸዋል። ከዚህ መካከል እንግዲህ ወይዘሪት አባዬ የምሳ ግብሻ አዘጋጅተው እንግዲህ ወደ ቤት ጋብዘዋቸዋል ማለት ነው። ማለትም የሚጋብዟቸው የወንደሰንን እናትና የወንደሰንን ፋሚሊ ጋብሰው ወደ ቤታቸው እንዲመጡ ጥሪ አቅርበውላቸው በዛ ጥሪ መሰረት እነ ወንደሰንም ሰራተኛዋንም አስከትሎ ወንደሰንም ወደዛ ቤት አምርቷል ማለት ነው። ሲገቡ ስለ ችጋር እያወሩ ነበር። ችጋራሞች መጡ በማለት እንግዲህ የወንደሰንን እናትና ማለትም ደግሞ አባዬ የልጃቸውን የወዴትን ባል እናትና እንዲሁም የወዴትን ባል እየተሳደቡ ችጋራሞች እያሉ ወደ ቤት እንዲገቡ ካዘዟቸው በኋላ እቤት ላይ መጥተው ከተቀመጡበት ሶፋ ለረጅም ሰዓታት ያለ ምንም ሰው ያለ ምግብ ያለ ውሃ ባዶ ቤት ውስጥ አስቀምጠዋቸው በንቀት አባዬ ጥለዋቸው እንደሄዱ አይተን ነበረ። እጅጉን በጣም የሚገርመው ነገር አባዬ በጣም በጣም በጣም ሲበዛ ለነዚህ ምንም አይነት ዝግጅት ቤት ውስጥ እንደማይደረግና ይህም ዝግጅት መሆን ያለበት ደግሞ ከደጅ ከሻይ ቤት ሄደሽ በየአይነቱ እንጀራ ይዘሽላቸው ትመጫለሽ በማለት ፀሐይ ሰራተኛቸውን ጠርተው ይህንን ከነገሯት በኋላ እጅጉን በጣም እንግዲህ ያልተጠበቁ ነገሮችን አባይ ሲያደርጉ ነበረ ማለት ነው። በዚህ መካከል ላይ ከሰራተኛዋ ጋራ የተቀመጠችበትን ሶፋ በማየት በንዴት ይመስላል ሸንኮራ ቢያለ አንዳምጠው ከበሉት በኋላ ምን ያደርጉታል ብለው ለሰራተኛዋ ለአለም እንግዲህ ሲጠይቋት ነበር ማለት ነው። ለነ ወንደሰን ቤት ሰራተኛ በዛ ሰዓትም ላይ አለምም ሸንኮራን ካላመጡት ጣፋጩን ከመጠጡት በኋላ ይተፉታላ በማለት መልስ ስትሰጣቸው አዎ አየሽ አይደለም ነገ ጠዋትም እነዚህ ሰዎች ጉልበትሽን ከተጠቀሙት ሁሉ ነገርሽን ከወሰዱት በኋላ አንቺንም ያባርሩሻል፣ አይፈልጉሽም ማለት ነው፣ ከህይወታቸው ያስወጡሻል በማለት እንግዲህ እማዬ ልክ ነው እነ ትክክል ነው በማለት እንግዲህ ወደ አሰሪዋ ዞራ መልስ ስትሰጥ ነበረ። እጅግ በጣም በሚያናድድ ሁኔታ የተናገረችው ንግግር አናዶት ወንደሰን እንዴት እንደዚህ ይላሉ፣ አባዬ? እንደዚህ እኮ አይባልም። ይሄ ንግግር እኮ ጥሩ አይደለም። ቦታዋን እንድታቅ ነው። የእሷ ቦታ እዚህ ሶፋ ላይ ሳይሆን ኩሽና ነው የእሷ መቀመጫ፣ በማለት እንግዲህ የራሷን ማንነቷን ከበታች መሆኗን እየነገረቻት ለሰራተኛ ያላትን ንቀትና ለሰራተኛ ያላትን ከባዱን ጥላቻዋን አሳይታ ገልጻላቸዋለች ማለት ነው። አባዬ ከትናንትና ዛሬ እየተማረች አይደለችም። በጣም ክፋትና መጥፎ ሀሳቦች የነገሱባት ስትሆን መልካም ልጆቿንም ሳይቀር በክላቸዋለች። ይሄ ደግሞ በጣም ከባዱ ነገር ምንድነው? የወዲት ናት የወዲት። አሁን ላይ አላረገዘችም፣ ግን ወንደ ሰን ያረገዘች መስሎት ወደ ህይወቱ በድጋሚ ወደ ቤቱ መልሷታል። አሁን ላይ እየተሰራበት ያለው ሴራ እሱ አልገባውም። እናቱን እስከ ሞት ድረስ አሳልፎ ሊሰጣት እንግዲህ ድርድር አድርጓል ማለት ነው። ምክንያቱም ደግሞ እናቱን የገፋቻት ያንቋሸሸቻት፣ የገፈተረቻት እንዲሁም ደግሞ ለማደጎ ለመቄዶኒያ ሰጣለሁኝ በገዛ ቤቷ በገዛ ንብረቷ ተከብራ እንዳታረጅበት ፍላጎት የሌላት እንግዲህ የልጅ ሚስት በአሁኑ ሰዓት ከባድ ወንጀሎችን ከባድ ነገሮችን ስታደርግባቸው ይታያል ማለት ነው። ይሄ ማለት ደግሞ አንዲት ሚስት ይህን ሁሉ በደል አድርጋ ባል ስላረገዘች ብቻ ወደ ህይወቱ እንድትመጣና ተመልሳ እድል እንድታገኝ አድርጓታል ማለት ነው። የእርግዝናው ጸባይ ነው እንደዚህ የሚያደርጋት በማለት ነገሮችን ሲያስተባብሩ ነበረ። ሁሉም በአንድ ላይ እንግዲህ የእርግዝናው ባህሪ ነው በማለት እናትየዋም ልጇን ከማጣት ወይም ደግሞ ልጇ ያላትን የወደደውን ከሚስቱ እንዳይጣላ ብላ ሁሉን ነገር በመሸፈን አሁን ላይ አዎ እርግዝና ነው ይሆናል በማለት እሳቸውም የተቀበሉት ይመስላሉ የወንደ ሰን እናት። ዛሬ ላይ ግን እንግዲህ ስር የሰደደው ነገር ብቅ ብሏል ማለት ነው። የወንደ ሰን እናት እስከ መጨረሻው ሊሸኟት፣ አርባር ሊበሉ፣ ድግስ ሊደግሱ የተዘጋጁ ይመስላሉ። ምክንያቱም ደግሞ አባዬ እና ልጇ አሁን ላይ ተጠምደዋል። በዚህ የወዲት እንግዲህ የእናቷ ተባባሪ ናት። የወዲት መልካም ልጅ ስትሆን ግን የእናቷ ልጅ ነች። እጅግ በጣም ክፉ የሆነ ከምላሷ የሚወጣው ንግግሯ እንኳን ሰውን አይደለም እጅግም በጣም ድንጋይ ቀዶ የሚገባ ምላሷ፣ በጣም ክፉ ነገሮችን አባየን እየመሰለች እየተናገረች የብዙዎችን ልብ የምታደማ ስትሆን አሁን ላይ በጣም የሚገርመው ነጠላ ልብሰሽ እንዴት እዚህ ቤት ትመጫለሽ በማለት እንግዲህ የባሏን እናት አብረው ሲያንጓጥጧት ነበረ ማለት ነው። አባዬና ልጇ እየተቀባበሉ የለበሰችው ነጠላ ብዙ ዓመት እንደሆነው እና ከመደጋግሞ ከመታጠቡ ከመበላሸቱ የተነሳ ከለሩን እንደቀየረ እየነገሯት ሲተዛዘቡባት ነበረ። እናትና ልጅ በጣም በሚገርም ሁኔታ ብዙ ነገር ቆሻሻ ነዋ ብሎ ልጁ ራሱ እስከሚናገር ድረስ ምክንያቱም ደግሞ የለበሰችውን ነጠላ እያንቋሸሿት ልጅየው በመግባቱ፣ አይ በዛ ምክንያት አይደለም እንደው ሌላ ነው ብለው ወሬውን በማስቀየስ እሱም ሳይሰማ ሳያቅ ለእናቱ እንደሆነ ይህን አይነት ግፍና በደል የተነገረበት ሳያቅ አብሮ እሱም ሲያሽሟጠጥ ነበር ማለት ነው። ምክንያቱም ደግሞ ለእሱ እናት የተዘጋጀላትን የስድብ ናዳ ስላላወቀ ነው። በአሁኑ ሰዓት ላይ ውሸትም ይሁን እውነትም በአሁኑ እርጉዝ ነኝ ያለችዋ እንግዲህ ሚስት እስከነ ውሸቷ እቤት ውስጥ ገብታለች፣ በህይወቱ በድጋሚ ተመልሳለች። አለም ምንም ነገር አልተዋጠላትም። አለም በጣም ጎበዝ ልጅ ናት። ሰራተኛም ብትሆን ብዙ ነገሮችን ማስተዋል የምትችለዋ አለም በጣም ብዙ ነገሮችን ለማማ ስትከላከልላቸው እናያለን። ከልጅ በላይ ከማንም በላይ የምታስተውልና ትጉህ ናት። እኔን እንደ ልጆት የሚመለከቱኝ ከሆነ እንግዲያውማ ከቤት ውርስ ላይ እርስዎ ቢሞቱ ከቤት ውርስ ላይ ያወርሱኛል እንዴ? በማለት ጥያቄ እንግዲህ ላሰሪው አቀርባላቸው ነበረ። እሳቸውም ቤት አሉ። ምክንያቱም ደግሞ እኔ ልጆት ብሆን ከውሉ ላይ እያካትቱኝ ነበረ። ልጆት ስላልኮንኩኝ ነው ያላካትቱኝ። የእርስዎ ልጅ ይሄ ወንዱ ልጅና ያኛው እዛ ሌላ ውጭ ሀገር ያለችዋ ሴት ልጅናት፣ በማለት እንግዲህ ተናግራቸው ነበር። ይሄ ማለት ደግሞ ለእኔ ምንም አይነት ድርሻ የለኝም ማለት ነው። ስለዚህ ሰራተኛ መሆኔን አውቄ ቦታዬን ይዤ እኖራለሁ ማለት ነው በማለት እሷም መልሱን በመልስ መልሳ ጥላቸው ወይጣለች ማለት ነው። እማማ እንግዲህ መልካም እናትና በጣም የቤተ ክርስቲያን ሰው በጣም አዛኝ ሩህሩህ፣ ትጉ የሆኑ እናት አስተዋይ ናቸው። የወንደሰነ አለማስተዋል እንዲሁም ደግሞ ሚስቱን አለመመልከቱ አሁን ላይ ለእናቱ ዋጋ እያስከፈለ ይገኛል። እናቱን ካጣት በኋላ ቢነቃ ወንደሰን ምን ሊያደርግ ይችላል? እጅግ በጣም ከባድ ስብራት ያጋጥመዋል ማለት ነው። እናቱ በህይወት እያለች አሁን ላይ ሊንከባከባት አልቻለም። አንድ ወር ጊዜ ብቻ የሚፈጅ አንድ መድኃኒት አዘጋጅታላቸዋለች፣ አባዬ ይህንም ማለት ደግሞ ጠዋት በሚጠጡትም ሆነ በሚመገቡት ሰዓት ላይ በሻይ የሚሆን በውሃ እየበጠበጠች አንዳንድ ማንኪያ እየጨመረች የሚገል መርዝ እያዳከመ ውስጣቸውን እያዳከመ ቀስ እያለ እያጫወተ የሚገላቸውን መድኃኒት ሰጣታለች ለልጃቸው። ይሄ ማለት ደግሞ ልጃቸው ያንን መድኃኒት በአግባቡ አንዳንድ ማንኪያ እያደረገች ተጠቅማ ሁሉን ነገር እሳቸው ባሏት መሰረት የእኔ ልጅ ከሆንሽ እንደኔ አድርገሽ አድርጌ በማለት እንግዲህ የሰጧት መድኃኒት አለ ያንን መድኃኒት እውነት እንግዲህ እየተጠቀመች እሳቸውን እስከ መጨረሻው ድረስ ልትሸኛቸው ሀሳብ ይዛለች። እሳቸውን ወደ ሰማይ ቤት ሸኝቼ የእሳቸውን ያንን የመሰለ የተንጣለለ ፎቅና ምድር ቤት እወርሳለሁ ብላ ታስባለች ማለት ነው። እንግዲህ የባሏ ቤት የእሷ ቤት ነበረ። ክብር የሌላት ሚስት ስትመጣ እንደዚህ ነው። ምክንያቱም ደግሞ ሩቅ አሳቢና ሩቅ አላሚ ትሆናለች። በአጠገቧ ያለው ሁሉ ነገር በዙሪያው ያለው የእሷ እያለ የእሷ ምስሉ የማይታየት ሚስት ሆና አሁን ላይ እጅግ በጣም ብዙ በደሎችን እንግዲህ በአያማቷ ላይ እየሰራች ትገኛለች ማለት ነው። እኒህ አማት ደግሞ እያወቁ እየሰሙ ነገሮች፣ ችግሮችን እያወቁ ልጃቸው ላይ ጨክነው አንደበታቸውን ከፍ አድርገው ድምጻቸውን አያሰሙም። በዚህ ሰዓት ፀሐይ ወደ አንድ ሀገር ልትሄድ ሀሳብ አድርጋለች። ምክንያቱም ይህንን ሀሳብ እንደ ሚስጥር የነገረቻት ሚስጥር ብላ የነገረቻት የነበረ ለ ለዓለም ነው ማለት ነው። ዓለም እና ፀሐይ ጓደኛ ሞች ሆነዋል። ሁለቱም የቤት ሰራተኞች ሲሆኑ በዚህ ሰዓት ላይ ሁለታቸውም የቤት ሰራተኞች እንደሆኑ አንጻር እኔም ትንሽ እየሰራ ሰራ ድጌ ወደ ሌላ ሀገር አረብ ሀገራት ሊሄድ አስቤያለሁ። ይሄ ሚስጥር ነው በማለት አጋርታታለች ማለት ነው። ዓለምም አረ ችግር የለውም ግን ክፎች ናቸው ሲባሉ ሰምቼ ነበር፣ በማለት እንግዲህ ያለውን ነገር ስታጋራ ነበረ ማለት ነው። ይህንን ማለቷ ደግሞ ከዚህ የበለጠ ክፎች አይሆኑም፣ በማለት እንግዲህ ፀሐይ የመለሰችላት ነበረ። በአሁኑ ሰዓት ብዙ ነገሮች እየተበላሹ ያሉ ቢሆኑም እንዴት አድርጎ ወንደሰን ወደ ቦታው ሁሉ ነገር ሊመልስ ሊቀይር ይችላል። ምክንያቱም ደግሞ እናቱን አሁን ላይ ከምሳ በፊት የሚጠጣ ነገር ላይ መድኃኒቱን ጨምረው ስለሰጧት አሁን ላይ ራሷን ስታ እጇን ማንሳት እና አንድ በቷን ማንቀሳቀስ አቅቷት ስትቸግር አይቷታል። በዛ መካከል ላይ ነበረ ሚስትህ ሚስትህናት እንደዚህ ያደረገቻት በማለት የተናገረችው ንግግር እጅግ ልቡን ሰብሮት ሚስቴን እንዴት በእንደዚህ አይነት ሀሳብ ትጠረጥሪያለሽ በማለት አለምን እጅግ በጣም ተናዶ ውጭ ነው ምልሽ በማለት እጅግ በጣም ከባድ ድምፅ ካጠገቡ እንድትወጣ አድርጓታል ማለት ነው። ምክንያቱ ደግሞ ሚስቴን እንዴት ታሚልኛለሽ፣ ሚስቴን እንዴት እንደዚህ አይነት ጥርጣሬ መድኃኒት ትሰጣለች ለእናተ ለእናተብለት ያለሽ በማለት ከባድ ከባድ የሆነ ዛቻ ያደርግባት አይተናል ማለት ነው። አለም ግን ምንም አልተሳሳተችም። ምክንያቱም አለም የሰማችው አንድ ነገር ሳይኖር እንዳልቀረ እርግጠኛ ነኝ። ምክንያቱም ደግሞ መድኃኒቱን አንድ ማንኪያ አድርገሽ በምጠጣው ነገር ላይ ስጫት ስትላት የሰማች ይመስለኛል። ይሄ ነው አለምን እንደዚህ በሙሉ ኮንፊደንስ አድርጎ እንደዚህና እናትህ ልትገላት የነበረች ሚስትህ ናት እሷ ናት በሚጠጣው ነገር ላይ እየሰጠቻት በማለት አፏን ሞልታ ስትናገር የነበረችው በጣም የሚያሳዝነው ግን ወንደሰን እንደ ባለም እንደ ልጅም ሳይሆን እጅጉን በጣም ሙትት ያለ ሰው መሆኑን በዛ ሰዓት ላይ ያስታውቃል። ምክንያቱም ደግሞ አለምን አንጓጥጦና አንቋሾ ከዚች ቤት እንድትወጣ ሚስቴን እንዴት እንደዚህ አይነት ሀሳብ ትናገራለች? በማለት መልሶላታል ማለት ነው። ማለትም ደግሞ እንግዲህ በቀጣይ ምን ይፈጠራል ካላችሁ በጣም ከባድ ነገር ነው። እንግዲህ እማማ ይሄን ነገር አለምን ከቤት እንድትወጣ ከዚህ በኋላ ይንሽማየት አልፈልግም ብሏታል። እሷም ደግሞ አንድ የምለው ነገር አለ በማለት እንግዲህ ይችን ነገር ወይ የሰማችው ልትናገር ነው ወይ ደግሞ የሆነውን ነገር ልታወጣ ነው። ከሁለት አንዱ የተደበቀውን ምስጢር ታወጣለች ማለት ነው። አለም ይህንን ካላደረገች እዛ ቤት የመቀጠልና ያለመቀጠል ህልውናዋ አሁን ላይ ያበቃላታል ማለት ነው። እማማስ ምን ሊሆኑ ይችላሉ? ከዚህ በኋላ ያለው ህይወታቸው እንዴት ነው? በልጃቸው ሚስት እየተገፉና እየተገፈተሩ እንዲሁም ደግሞ ብዙ በደሎች እየደረሱባቸው ከዚህ በኋላ እንዴት ነው ሊቀጥሉ ይችላሉ የሚለው እንግዲህ አብረን የምናየው ይሆናል። አለም ከዛ ቤት ካልተመለሰች እማማ በድጋሚ በጣም ብዙ ነገሮችን ይጎዳሉ ማለት ነው። ይህን ካላደረጉ ደግሞ ወንደሰን እንግዲህ ምን አይነት ሃሳብ ያመጣል የሚለውን አብረን እናያለን። እስከዛው ድረስ መልካም ጊዜና መልካም ቆይታን እመኛለሁ።